የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንደምን አደራችሁ። እንደምን ከኢትዮጵያም ውጭ ያላችሁ እንደምን አመሻችሁ። የእግዚአብሔር የአምላካችን ስም የተባረከ። በአንጾኪያ መንፈሳዊ ፕሮግራም በኢትዮጵያ ሰዓት አቆጣጠር እንደ እግዚአብሔር ፈቃድ አራት ሰዓት ተከታታይ ትምህርት እንደጀመርኩኝ ታስታውሳላችሁ። ስለ አስራ ሁለቱ የእስራኤል ነገዶች ነገደ እስራኤል ስለ አስራ ሁለቱ የያዕቆብ ልጆች በደንብ በስፋትና በጥልቀት እየተማማረን ያለ ነው። ያዕቆብ ስለ እያንዳንዱ ልጆቹ በኋላኛው ዘመን የሚያገኛቸውን እንድነግራቸውን ተሰብሰቡ ብሎ በአልጋው ዙሪያ በዛ ፍጥረት አርባ ዘጠኝ ላይ ስለ እያንዳንዱ ልጆች የተናገረውን ትንቢታዊ ቃል እንደገናም ደግሞ በዘዳግም 33 ሙሴም በሕይወቱ ፍጻሜ ላይ ስለ አስራ ሁለቱ የእስራኤል ነገዶች የተናገረው ብሉይ ኪዳን ላይ፣ አዲስ ኪዳን ላይ ካሉት ስለ እያንዳንዳቸው እያየን ነው እና ስለ ሮቤል አየን፣ ስለ ስምዖን አየን፣ ስለ ሌዊ፣ ስለ ይሁዳ፣ ስለ ይሳኮር እና ትላንትና ስለ ዛብሎን ነው ስና የነበረው ስድስቱ ልጆች አየን ማለት ነው። ዛሬ ስለ ነገደ ጋድ ሰባተኛው ስለ ያዕቆብ ልጅ ማለት ነው ስለ እሱ ማየት ነው የምንጀምረው ማለት ነው። ስለ ሮቤል አለን። ያዕቆብ ሮቤልን በሚዋልል ውሃ መሰለው። እንደገና በመገናኛው ድንኳን ዙሪያ በሚሰፍሩበት ጊዜና ደመናውን ተከትለው በሚጓዙ ጊዜ መለያ አርማቸው ነው አላቸው። እንደገናም ሲሰፍሩ በድንኳኑ ዙሪያ ሲሰፍሩ አርማ አላቸው። በየአርማዎቻቸው ነው የሚሰፍሩት። የሮቤል ነገድ ከወገብ በላይ ያለ ሰው ነው አለ አርማው፣ እንደ ባንዲራ ይዞ የሚጓዘው ማለት ነው። ያዕቆብ ስምዖንን በአመጽ ሰይፍ መሰለው። የስምዖን ነገድ አርማ ደግሞ የቅጥር በር ነው። ሌዊንም በአመጽ ሰይፍን የመሰለ የሌዊ ነገድ ደግሞ አርማ መቅረዝ ነው። ከዚያ በኋላ ይሁዳን አነሳን፣ አራተኛ ልጁን ማለት ነው። ስለ ይሁዳ ይሁዳ ያዕቆብ የመሰለው በአንበሳ ደቦል ነው። ነገደ ይሁዳ ደግሞ አርማው ምንድን ነው? የአንበሳ ምስል ነው። ከዛ አምስተኛው ልጁን ይሳኮረንም አየን። አባትየው ያዕቆብ ይሳኮረን በአጥንተ ብርቱ አህያን የመሰለው የይሳኮር ነገድ ደግሞ አርማው ምንድን ነው አለን? የአህያ ምስል ነው። ከዛ ትላንትና ዛብሎንን አየን። አባትየው ያዕቆብ ዛብሎንን በመርከብ ወደብን የመሰለው፣ አርማቸው ደግሞ ምንድን ነው? የዛብሎን ነገድ የመርከብ ምስል ነው፣ መርከብ ምስል ነው። ዛሬ ሰባተኛው ልጁን ጋድን ማየት እንጀምራለን። ለያዕቆብ ከልያ አገልጋይ ከዘለፋ የተወለደለት ሰባተኛ ወንድ ልጁን ጋድ የልያ ባሪያ የዘለፋ ልጅ ነው። ልያ መውለድ አቁማ በነበረ ጊዜ አገልጋይዋ የሆነችውን ዘለፋን ለያዕቆብ በመስጠት ጋድ ተወለደ። ጋድም በመወለዱ ልያ ጉድ አለች። መጽሐፍ ቅዱስ እንደሚናገረው የስሙ ትርጓሜ መልካም ዕድል ማለት ነው። ስለ መልካም ዕድልም ስሙን ጋድ ብላ ጠራችው። ዘፍጥረት ምዕራፍ ሰላሳ ከቁጥር ዘጠኝ እስከ አስራ አንድ ማለት ያዕቆብና ሙሴ ስለ ጋድ እንዲህ ነው ያሉት ያዕቆብ ስለ ጋድ በዘ ፍጥረት አርባ ዘጠኝ ቁጥር አስራ ዘጠኝ ላይ እንዲህ ብሎ ተናገረ ጋድን ዘማቾች ይዘምቱበታል እርሱ ግን ተከታትሎ ይዘምትባቸዋል አለ ሙሴ ደግሞ በዘዳግም ሰላሳ ሶስት ከቁጥር ሀያ እስከ ሀያ አንድ ላይ ማለት ነው ስለ ጋድ እንዲህ ነው ያሉት ጋድን ሰፊ ያደረገ ብሩክ ይሁን እንደ አንበሳይቱ አርፏል ክንድንና ራስን ይቀጠቅጣል በዚያ የአለቃ ድል ፈንታ ቀርቷልና የመጀመሪያውን ክፍል ለራሱ መረጠ ወደ ህዝብ አለቆች መጣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ ይላል አባትየው ምንድን ያለው ጋድን ዘማቾች ይዘምቱበታል እርሱ ግን ተከታትሎ ይዘምትባቸዋላል ጋድ እጅግ ብርቱ ጦረኛ ነው ጠላቶች የማያሳርፉት፣ እረፍት የማይሰጡት፣ እርሱም ለጠላት ሰልፍ የማይበገር በመጡበት ጎዳና እያሳደደ መልሶ የሚዋጋ እጁም ለጦር የሰላ ጦረኛ ሕዝብ ነው። ማን? ጋድ። የጋድ ነገድ ከሮቤል ነገድና ከምናሴም ነገድ እኩሌታ ጋር እርስት አድርገው የወረሱት ምድር ከዮርዳኖስ በስተ ምስራቅ ያለውን ክፍል ስለነበር የምስራቅ ድንበራቸው ከጠላቶቻቸው ጋር ስለሚያገናኛቸው ሁል ጊዜ ለጠላት ውጊያ የተጋለጡ ነበሩ። የጋድ ነገድ ማለት ነው። ልክ አባትየውም እንደተናገረው ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል ያለው ይዘምትባቸዋል ያለው አባትየው ያዕቆብን ማለት ነው። እና ለጠላት ውጊያ የተጋለጡ ነበሩ። ስለዚህም ምክንያት አስቀድሞ ይህን የሚያውቅ እግዚአብሔር ጦረኛ ሕዝብ አድርጎን ያዘጋጃቸው ከአስራ ሁለቱ የእስራኤል ነገዶች ጦረኛ ሕዝብ ሆኖ ለሰልፍ የተዘጋጀ ሕዝብ ነገደ ጋድ ነው። ብዙ እንስሶችም ስለነበሯቸው ይህን ሀብታቸውን የሚፈልግ ጠላት ስለማይተኛ ቤታቸውንና ንብረታቸውን ለመጠበቅ ጦረኞች ሆኑ። ዘውልቁ ምዕራፍ ሰላሳ ሁለት ከቁጥር አንድ እስከ አምስት ላይ የማያቋርጥ ጦርነትና አርፎ የማይቀመጥ ጠላት የገጠመው ሰራዊት ትጥቁን ሳይፈታ ዘወትር ንቁና ዝግጁ ሆኖ መጠበቅ አለበት። እነ ነህምያ የኢየሩሳሌምን ቅጥር ሲሰሩ በአንድ እጃቸው ጦራቸውን፣ በሌላ እጃቸው ደግሞ የፈረሰውን ቅጥር መዶሻ ይዘው፣ መጥረቢያ ይዘው፣ መጋዝ ይዘው ይሰሩ ነበር ያንን ቅጥር ሲሰሩ የኢየሩሳሌምን እንዳልኩት በአንድ እጃቸው ጦራቸውን በሌላ እጃቸው ደግሞ የፈረሰውን ቅጥር ይሰሩ ነበር። ይህንንም እያደረጉ በምሽት እንኳን ሲተኙ ልብሳቸውን አያውልቁም ነበር ነው የሚለው መጽሐፍ ቅዱስ በነህሚያ መጽሐፍ ላይ ማለት ነው። አያውልቁም ነበር። የኢየሩሳሌምን ቅጥር መሰራት የማይፈልጉ ጠላቶቻቸው መቼና በየት እንደሚመጡ ስለማያውቁ በቀንም ይሁን በሌሊት ተዘጋጅተውና ነቅተው ይጠብቁ ነበራል። በነህሚያ ምዕራፍ አራት ከቁጥር 17 እስከ 23 ማለት ነው። በነህሚያ ስለዚህ ጋድን ዘማቾች ይዘምቱበታል፤ እርሱ ግን ተከታትሎ ይዘምትባቸዋል። አዋ አካባቢው ብዙ እንስሶች ስላላቸው ብዙ ሀብት ስላለው በዙሪያ ያሉ ጠላቶች አይተኙለትም። የማይተኙለት ነገድ ነበረ። ስለዚህ ሁልጊዜ ዝግጁ የሆነ የታጠቀ ህዝብ ነበረ ነገደ ጋድ። ሁለተኛ አለ ያዕቆብ ሲመርቀው ጋድን ሰፊ ያደረገ ብሩክ ይሁን የመጀመሪያውን ክፍል ለራሱ መረጠ አለ። በዚያ የአለቃ ዕድል ፈንታ ቀርቶለታል ይላል። የጋድ ልጆች ገና ህዝቡ ሁሉ በጉዞ ላይ እያሉ ከሮቤል ልጆችና ከምናሴ ነገድ እኩሌታ ጋር በመሆን ወደ ሙሴ ቀርበው እርስታቸው አድርጎ ከዮርዳኖስ በስተምስራቅ ያለውን ምድር እንዲሰጣቸው ይጠይቃሉ። ዘኍልቍ ምዕራፍ 32 ከቁጥር 1 እስከ 27 ላይ ስናይ ማለት ነው። ሌላው ህዝብ ገና ስለ ዕለት ተዕለቱ ጉዞ ሲያስብና ሲጨንቅ ማለት ነው። እነዚህ ግን ስለሚወርሱት ርስት አስቀድመው በማሰብ ለከብቶቻቸው መልካም ግጦሽ ያለበትን የዮርዳኖስን የምስራቅ ክፍል ለማግኘት ሲሽቀዳደሙ ይታያል ሲሽቀዳደሙ ይታያል። እኛ ከዮርዳኖስ ማዶ ወደዚህ ያለውን ርስት ስጠን ያሉት ከሮቤልና ከምናሴ ነገድ እኩሌታ ጋር ሆነው ማለት ነው ሙሴን ጠየቁት። የመጀመሪያውን ለራሳቸው መረጡ። ይሄ ለከብቶቻችን አመቺ ነው፣ እዚህ ምንጭ አለ፣ ወንዝ አለ፣ ለምለም ነው፣ ስለዚህ ስጠን። እንዴት ይህን ታደርጋላችሁ? አለ ሙሴ ገና ወደ ከነዓን ሳትገቡ ብሎ። በኋላ ግን እግዚአብሔርም ፈቀደላቸው። ምክንያቱም እነሱን ቃል ኪዳን ገቡ እኛ እዚህ ለመቅረት አይደለም። ወንድሞቻችንን እግዚአብሔር ያሰበላቸው ቦታ ከነዓን አስገብተን ነው ተመልሰን ወደዚህ የምንመጣው። መንገድ ላይ ማ ተተናችሁ እኛ እዚህ አንቀርም ብለው በእግዚአብሔር ፊት ቃል ኪዳን ገብተውላቸው ተፈቅዶላቸው በእግዚአብሔር ፍቃድ ወንድሞቻቸውን የቀሩትን ዘጠኝ ነገር ተኩል ከነዓን ምድር አስገብተው ከዛ ተመልሰው ያንን ከዮርዳኖስ ማዶ በስተ ምሥራቅ ያለውን ምድር ወርሰው ይቀሩት ማለት ነው። እና ይሄ ጥያቄያቸው እንዳልኩት በመጀመሪያ ሙሴን ትንሽ አስደንግጦትም አስቆጥቶትም ነበር። ምክንያቱም እግዚአብሔር ለሙሴ ሲናገረው የምስራቅ ድንበራቸው እስከ ወንዙ ይሆናል ስላለው እና ሙሴም ወንዙ የዮርዳኖስ ወንዝ ይሆናል ብሎ በመረዳቱ ዳንና ሮቤል ከዮርዳኖስ በስተምስራቅ መቅረታቸውን አልተስማማም ነበረ፣ ጋድንና ሮቤልን ማለት ነው እና የምናሴ ነገድ እኩሌታ ስለዚህ ቢሆንም ግን በተደራደሩት ኪዳን በኋላ ምናልባት ሙሴ ከእግዚአብሔር ባገኘው መረዳት የጋድ የሮቤልና የመናሴ ነገድ እኩሌታ በዮርዳኖስ በስተ ምሥራቅ ርስትን ማለት ነው እንዲወርሱ ምን ሆነ ማለት ነው የእግዚአብሔርን ፍቃድ ሆነ እንዲወርሱ ሆነ እንዲወርሱ ሆነ እግዚአብሔር እራሱ ፈቀደ። ሙሴ እግዚአብሔር ለእስራኤል ልጆች ያሰበው የርስት ስፋት የምስራቅ ድንበሩ የዮርዳኖስ ወንዝ እንዳይደለት ተረድቶ ጋድን ሰፊ ያደረገ ብሩክ ይሁን በማለት የእግዚአብሔርን ሀሳብ በማወቅ አምላኩን አመሰገን ሙሴ በዘዳግም 33 ላይ ማለት ነው። እውነትም እግዚአብሔር ጋድንና ከእርሱም ጋር በዮርዳኖስ ምስራቅ የቀሩትን ነገዶች እጅግ ሰፊ እንዲሆኑ መልካሙን ምድር ሰጧቸው ስለነበር የምድራቸውን ስፋት ልክ በልቡ አይኖች እያየ በጋድ ስፋት እግዚአብሔር ባረከ ልክ እንዳሳየው ያ ትንቢታዊ ቃል አባትየው የተናገረው ሙሴም የተናገረላቸው። ጋድ የመጀመሪያውን ክፍል ለራሱ መምረጡ ከስስት በመነጨ እሽቅ ድምድም ሳይሆን ከነበረው የኑሮ ራእይ ጋር የሚስማማው የተመቻቸ ስፍራ በማየቱ በቶሎ የተገኘውን ዕድል መጠቀሙ ነበር። አይቷል፣ አረቆ አስቧል፣ አረቆ አይቷል፣ አስቧል አረቆ። ይህንን የሆነለት ማለት ነው። ጋድ ባለብዙ ከብቶች ስለነበርና የጠየቀው ምድር ለከብት ርቢ አመቺ ስለሆነ እድሉ ሳያልፍ አፈፍ አደረገው። ጋድ የተገኘውን አጋጣሚ በመጠቀሙ ታላቅና ሰፊ ርስትን እግዚአብሔር ሰጠው። በዚያም ለጋድ የአለቅነት እድል ፈንታ ሆነለት። ጠላቶቹን እያስገበረ በተሰጠው ምድር አለቃ ሆነ። የአለቃ እድል ፈንታ ከሌላው ሕዝብ ለየት ያለ ከብዙ ኃላፊነት ሸክም ጋር አለቅነታቸው ይዞ የሚመጣው ድርሻ ብዙ ነው። ጋድ ይሄንን እድል ነው የተጠቀሙ። ሶስተኛ እንደ አንበሣይቱ አርፏል ክንድና ራስን ይቀጠቅጣል ነው የተባለበት። ጋድ ከሰፈረበትና ርስትም ሆኖ ከተሰጠው መልክዓ ምድር ይዘት የተነሳ ለብዙ ጠላት የተጋለጠ ነበር። ጠላት ከወደ ምስራቅ ሲመጣ በመጀመሪያ የሚያገኘውና የሚያልፈው በጋድ የርስት ድርሻ በኩል ስለሆነ ለጠላት ጥቃት የተመቸን የተጋለጠ ነው። እስራኤልን ለማጥቃት መጀመሪያ ወደ ምስራቅ ጠላት ከመጣ በመጀመሪያ የሚያገኘውና የሚያልፈው በጋድ የርስት ድርሻ በኩል ስለሆነ ይሄ ነገደ ጋድ ለጠላት ጥቃት የተመቸነ የተጋለጠ ነበር ይህ ቢሆንም ግን የጠላቱን ክንድ የሚያዝልና አናት የሚቀጠቅጥ ጉልበት በጋድ ውስጥ ነበረ እንደ አንበሳይቱ አርፏል ነው የሚለው ክንድና ራስን ይቀጠቅጣል ማንንም አይፈራም የአንበሳ ጉልበት ያለው ህዝብ ነው ነገደ ጋድ። ስለ ጋድ የተነገረለት ትንቢት ይሄ ነው። እንደ አንበሳይቱ አርፎ አደን ላይ ከወንዱ አንበሳ ይልቅ ሴቷ ነች እያደነች የምታበላው እና ማንንም አይፈሩ። ናሽናል ጂኦግራፊ ላይ የተለያዩ ዩቲዩብ ላይ ስትመለከቱ ሴቷ ማንንም ዘና ብለው ከፈለገው ይሄ በራስ መተማመኗ ምን ያህል እንደሆነ፣ ጋድ እንደዚህ አይነት ህዝብ ነው ነው የሚለው ጠላት ቢመጣ በጠላት ቢከበብ እንዳልኳቸው፣ በምስራቅ በኩል ጠላት ከመጣ እስራኤልን ለማጥቃት የመጀመሪያው ተጋፋጭ ማለት ነው የጋድ ነገድ ነው፣ እንደ አቀማመጣቸው ማለት ነው፣ እንደ አቀማመጣቸው። ስለዚህ ቢመጣም ደግሞ ይህ ቢሆንም ደግን የጠላቱን ክንድ የሚያዝልና አናት የሚቀጠቀጥ ጉልበት የአንበሳ ጉልበት በጋድ ውስጥ ነበር። ጋድ እንደ አንበሳ የሚወጣ በፊቱም የሚመጣውን ጠላት የሚመታና የሚሰብር ተዋጊ ነው። አንበሳ ግዳዩን ጥሎ ከበላና ከጠገበ በኋላ እንደሚያርፍ ማለት ነው፣ ለጥ እንደሚሉ ጋድም እንደ አንበሳ በኃይል የሚወጣ የጠላቱንም ክንድ እያዛለ አናቱን የሚቀጠቅጥ ብርቱ ነው፣ ብርቱ ህዝብ ነው። የሚመጣበትን ጠላት መመከት ብቻ ሳይሆን የጠላቱ እጅ እስኪደክምና እስኪ ዝል ድረስ የሚመታ ቆራጥ የጦር ሕዝብ ነው። የጦር ሰው፣ ጦረኛ ሕዝብ ነው። ይህንን ጉልበት ይህንን ኃይል በውስጡ የጨመረለት እግዚአብሔር ነው። በራስ መተማመኑን ከፍ ያደረገለት እግዚአብሔር ነው። ለጠላት የማይበገር ጠላት በፊቱ መቆም የማይችል ሕዝብ ነው። የጋድ ህዝብ እንደተነገረለት የትንቢታዊ ቃል ማለት ነው። አራተኛው ወደ ህዝብ አለቆችም መጣ፣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ ይላል። ጋድና ሌሎቹም በዮርዳኖስ በስተ ምስራቅ የቀሩት የእስራኤል ነገዶች በመጀመሪያ ከሙሴ ጋር በተደራደሩት ኪዳን መሰረት በኋላም ከእያሱ ጋር በጉዳዩ ላይ ተነጋግረዋል። ዘሁልቁ 32 ከአንድ እስከ አምስት እና እያሱ ምዕራፍ አንድ ከ12 እስከ 18 ማለት ነው። ኢያሱም የቀድሞውን ኪዳን በማስታወስ እነዚህ ነገዶች እንደ ኪዳናቸው ቃል ከሌሎቹ ወንድሞቻቸው ጋር የዮርዳኖስን ወንዝ ተሻግረው የተቀሩት የእስራኤል ነገዶች ሁሉ እርስታቸውን ወርሰው እስኪያርፉ ድረስ ከጎናቸው እንዲቆሙ ነው የጠየቃቸው። እዚህ እንዳትቀሩ። ጋድና ሌሎቹም ኢያሱ፣ እግዚአብሔር ከሙሴ ጋር እንደነበረ እንዲሁም ከአንተ ጋር ይሁን፣ እንጂ እንዳዘዝከን እናደርጋለን በማለት ሚስት ልጆቻቸውንና ያላቸውን ንብረት ሁሉ በወረሱት ምድር ትተው ማለት ነው። ከዮርዳኖስ ማዶ ለልጆቻችን ለከብቶቻችን ጥሩ ነው ያሉት ምድር ላይ ተዉና ከሌሎቹ ወንድሞቻቸው ጋር አብረው የሌሎቹን ውጊያ ሲዋጉ ነው የምንመለከተው። ሴቶቹን ሕፃናቶቻቸውን እዛ ምድር ላይ ተዉና የቀሩት ወንዶች የታጠቁት ግን የቀሩት ዘጠኝ ነገር ተኩሎቹ ከነዓን ምድር እስኪገቡ ድረስ እርስታቸውን እስኪከፋፈሉ ድረስ አብረዋቸው ነበሩ። በመንገድ ሁሉ ሲሄዱ የነበሩት ከገጠማቸው ጠላት ጋር ሁሉ እየተዋጉ ማለት ነው። የሌሎቹን የወንድሞቻቸውን ውጊያ አብረዋቸው ይዋጉላቸው ነበረ። የጋድ ነገድ የእግዚአብሔርን ጽድቅና ፍርድ ከቀሩት ከእስራኤል ልጆች ጋር አደረጉ። ወንድሞቻቸውን በውጊያቸው እረዱ። እግዚአብሔር እነርሱን እንዳሳረፋቸው ወንድሞቻቸውን እስኪያሳረፍ ድረስ ከጎናቸው ሆነው በሕይወታቸውና በደማቸው ዋጋን ከፈሉ። የገቡትንም ቃል ኪዳን ሲፈጽሙ ነው የምንመለከተው። የጋድ ነገድ ዛሬ እያስተማርኳቸው ያሉት ስለ ሰባተኛው የያዕቆብ ልጅ ስለ ጋድ ነው። ስለ ነገደ ጋድ ነው። ከዮርዳኖስ ወንዝ ወደ ምስራቅ የሰፈሩት የጋድ ትውልዶች ብዙውን ጊዜ እንደ ሙአባውያን በመሳሰሉ ጠላቶች ይጠቁ ነበር። ትልቁ ያጠቁት የነበረው ጋድን ሙአባውያን ነበሩ። በመሳፍንት ምዕራፍ ሶስት ከቁጥር አስራ ሁለት እስከ አስራ አራት ግን እነሱን ሁሉ ያሸንፍ ነበር እንደተነገረለት ይተስፋ ቃል አቀማመጣቸው የመገናኛውን ድንኳን በሚከቡበት ጊዜ አቀማመጣቸው በዘሁልቍ ምዕራፍ ሁለት ላይ ከቁጥር አንድ እስከ 34 ላይ እንደተጠቀሰው አቅጣጫ ይዘው የሚሰፍሩት በስተ ደቡብ አቅጣጫ ነው። በስተ ደቡብ ላይ ማና ማና አለው? አብረው ከዚህ ፊት እንዳየነው ሮቤልና ስምዖን ከሮቤል ከስምዖን ጋር ሆነው የጋድ ነገድ በስተ ደቡብ አቅጣጫ በመገናኛው ድንኳን በስተ ደቡብ አቅጣጫ ይሰፍሩ ነበር። ያዕቆብ በሕይወቱ ፍፃሜ ላይ አስራ ሁለቱ ልጆች የመሰለበት ምሳሌ እንዳልነው ዘፍጥረት አርባ ዘጠኝ ቁጥር አንድ ላይ ያዕቆብም ልጆቹን ጠርቶ እንዲያለ በኋለኛው ዘመን የሚያገኛቸውን እንድንግራቸው ተሰብሰቡ ብሎ ጋድን የመሰለው ቁጥር አስራ ዘጠኝ ላይ በዘማች በዘማች ወታደር በገሪዛንና በጌባል ተራራ ከነአን ከገቡ በኋላ ደግሞ የጋድ ነገድ ህዝቡን ለመባረክ ነው ለመርገም ነው የተጠራው፣ ካልን በገሪዛን ተራራ ነው ወይስ በጌባል ተራራ ነው የሚቆመው፣ ካልን የጋድ ነገድ በጌባል ተራራ ከሚቆሙ ስድስት ነገዶች አንዱ የጋድ ነገድ ነው። ሮቤል፣ አሴር፣ ዛብሎን፣ ዳን፣ ንፍታሌም እና ጋድ። ስለዚህ በጌባል ተራራ ላይ የእስራኤልን ለመርገም እግዚአብሔር ከመረጣቸው ማለት ነው። በገሪዛን ለመባረክ ስድስት ነገዶች፣ በጌባል ተራራ ስድስት ነገዶች። በጌባል ተራራ ላይ ከተመረጡት ስድስት ነገዶች አንዱ የጋድ ነገድ ነው። በመጽሐፍ ቅዱስ ውስጥ ጋድ በሚል ስም የተጠሩ ሁለት ብቻ ናቸው። በመጽሐፍ ቅዱሳችን ላይ ጋድ በሚል ስም የተጠሩ ሁለት ብቻ ናቸው። እነሱም አንደኛ የያዕቆብ ልጅ ጋድ፣ አሁን የምናየው ሰባተኛው እያየን ያለነው የያዕቆብ ልጅ ጋድና ሁለተኛ ነብዩ ጋድ በዳዊት ዘመን የምናቀው ነብይ ማለት ነው ከዚያ በኋላ እስካሁን እንግዲህ እያስተማርኳችሁ በነበሩት ቀናቶች ቆጠራ ተደርጓል የእስራኤል ህዝብ እንዲቆጠር በዘሁልቁ ምዕራፍ አንድ እና ምዕራፍ ሀያ ስድስት ጊዜ ሀያ ስድስት ላይ ሁለት ጊዜ ቆጠራ ተደርጓል የእስራኤል ልጆች በዘሁልቁ መጽሐፍ እንግዲህ ሁለት ጊዜ ሲቆጠሩ ነው የሚታየው የመጀመሪያው ቆጠራ አላማው እድሜያቸው ከሀያ ዓመት በላይ ያሉትን ለወታደርነት ለመመልመል እና ለመከላከል ሲሆን የምዕራፍ 26 ቆጠራ ሁለተኛው ቆጠራ ግን ከነዓንን ለመያዝ ለመደራጀት ነው። ስለዚህ ይሄ የጋድ ነገድም በዘሁልቁ ቆ አንድ ላይ ሲቆጠር 45650 ህዝብ ነበር። 45650 በዘሁልቁ 26 ላይ ሲቆጠር ግን 40500 ነበር። ቀነሱ ወይስ ጨመሩ ካለን ቀንሰዋል። በአምስት ሺ አንድ መቶ ሀምሳ ቁጥር ቀንሷል። በመጽሐፈ መሳፍንት ላይ የሲሳራን ጦር ለመግጠም ከባርቅና ከዲቦራ ጋር ለጦርነት ካልሄዱት አራት ነገዶች መካከል አንዱ የጋድ ነገድ ነው። አልሄድም፣ አብሮ አልዘመተም፣ ተወቅሷል። ዲቦራ ቅኔውን ስትቀኝ የተወቀሰ ነገድ ነው ባለመሄድ። ሌሎች ነገዶች አሉ። የተወቀሱም የተመሰገኑም ነገዶች አሉ። ሲሳራን ለመቅጠም ማለት ነው፣ የሲሳራን ጦር ለመቅጠም በመሳፍንት ላይ። እንግዲህ ጋድን እስካሁን ነው ሳሳያችሁ የነበረው። በዘማች ወታደር አባቱ ያዕቆብ መሰለው። መለያ አርማ አለው። ኦኬ። ሮቤል፣ ስምዖን፣ ጋድ በደቡብ አቅጣጫ የመገናኛውን ድንኳን ከበው በሚሰፍሩበት ቦታ ላይ እያንዳንዳቸው ነገዶች አርማ አላቸው። የጋድስ ነገድ አባትየው በዘማች ወታደር መሰለው መለያ አርማ አለው። አዎ የጋድ ነገድ መለያ አርማ አለው። ያም ድንኳን ነው። መለያ አርማው ባንዲራው ላይ ያለው ምስል የድንኳን ምስል ነው። ስለዚህ በሚሄድበት አቅጣጫ ሁሉ እሱን እየተከለ ያንን ድንኳን ከሩቅ ያየ ሰው። አርማ የባንዲራውን አርማው ባንዲራው ላይ የተሳለው የድንኳን ምስል ሳይ ኦኬ፣ ነገደ ጋድን በዚህ በኩል ሰፍሯል፣ ነገደ ጋድን በዚህ በኩል እየመጣ ነው ይላል ማለት ነው። ስለዚህ ዛሬ ስለ ያዕቆብ ሰባተኛ ልጅ አስተምርያለሁ። ነገ በተመሳሳይ በኢትዮጵያ ሰዓት አቆጣጠር ማለዳ አራት ሰዓት እንደ እግዚአብሔር ፍቃድ ስምንተኛውን ስለ አሴር አስተምራለሁኝ ማለት ነው። ያልገባችሁ ጥያቄ፣ የሆነ ግልጽ ያልሆነላችሁ ነገር ካለ እንድትጠይቁ ኮመንት እንድትሰጡ አበረታታችኋለሁ። በተረፈ በዚህ በመንፈሳዊ በአንጾኪያ መንፈሳዊ ፕሮግራም የሚተላለፉ ከዚህ በፊት ያስተማርኳቸው የአጫጭር ደቂቃም የመካከለኛም ረዘም ያለም ደቂቃዎች የሰላሳ ደቂቃ፣ አርባ ደቂቃ አካባቢም አሉና እነኛን በመስማት ሼር በማድረግ ለሌሎችም እንድትታንጹበት እንድትባረኩበት ለጥያቄያችሁ መልስ እንድታገኙበት አበረታታችኋለሁ። በተረፈ ቀኑ የሰላም የበረከት የደስታ ይሁንላችሁ። ነገ እስክንገናኝ ሰላም ሁኑ። ተባረኩ። ቻው